ሁለት ዓመት በቤልጅየም ጎዳና እስከ መውጣት ድረስ እና ጨርቅ ጥሎ እስከ ማበድ እርሶም እንደዛ ነት እርሶም እርሶም እንደዛ ነት። ትልቅ ሚስጥር ነው የደበቁት። አንቺ አሁን እነዚህ የአባትሽ ልጅ ሆኑ አልሆኑ የእናትሽ ልጅ ሆኑ አልሆኑ እነዚህ በቁም የቀበሩሽ፣ ደግሞ እሱ ምን ያውቃል? እንደዚህ አይተሽ ዝም ነው። ይኸው እንደምታይ ተሳስሯል። ይሄንን ስላወቁ በዚህ ደግሞ መጡ። የልጅ ጠላት ሆናችሁብኝ እኮ በጣም ብር አይደለም ችግራችን። የዘራኸውን ነው የምታጭደው። በእርግጥ እነሱ የዘሩብንንም ቢሆን እያጨደን ያለ ነው። የእኛን መሰቃየት ያየ እኛን ከኛ ጋር አብሮ የሚቆም ስለሌለ የክሱንም ሁኔታ ቢሆን ማለት ነው ምንም እኛ ለራሳችን ጠበቃ ምናምን ነገር አናቆምም። እንዴት ነው አንተ ልጆቼ እያለ ያሳደገን አባት አባቴ አይደለም? እሱን አባቴ ማለት ትችላለህ? ይሄ እኮ በጣም ከባድ ነገር ነው። ለምንድነው ስለ አቶ መላኩ ሲነሳ እንደዚህ የሚሆኑት? እንዲ አርጋሃል። አዎ ልጆች ሲያሳዝነኝ፣ ግን መጨረሻው እውነቱን ልቧ ስለሚያውቀው ነው የምስቀው። አንዳንዴም ያስቀኛል፣ አንዳንዴም ደግሞ ያሳዝነኛል። እንጣላቸው ልጆች ናቸው። እነሱ ራሳቸው ልጆች አይመስሉኝም እ አንዳንድ ጊዜ በፊት ምንድነው ታ ልጅ ነው ይህ ባክሽን። አደለም አደለም፣ የክፋት ሁሉ ጠንሳሽ አንችለሽ የምትሆኝብን እኮ አ አንቺ በእነሱ እኔ ልክ እንጂ ምን መናገር ነበረብሽ? ዝም በይባክሽ። አንቺ ስነ ስርዓት ስነ ስርዓት። ይህንን የዲኤንኤ ውጤት ኮፒ እያደረኩ ለጎረቤቶ ነው የማከፋፍለው። ሰላም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ በዲኤንኤ ውጤት ተመልሰናል። በነገራችን ላይ በዚህ አጋጣሚ ውድ ተመልካቾች ክስ መስርታለች። አለች በሚያሳዝን ሁኔታ ወይ ዛሬ ወይ ነገ የምትታሰሩበት ሁኔታ ነው የተፈጠረው። በጣም አዝናለሁ። ግን ከዛ ፊት ለአንዴና ለመጨረሻ ጊዜ ከተገናኘን ይህን የዲ ኤን ኤ ውጤት እንከፍተዋለን ማለት ነው። ስለዚህ አስቸኳይ የዲ ኤን ኤ ምርመራ እንዲደረግ ነው የተደረገው። ውድ ተመልካቾቻችን እንግዲህ የዲ ኤን ኤ ምርመራው የተደረገው በአቶ መላኩ እና በሁለቱ ልጆች አማካኝነት ነው። እንግዲህ ሁለት ውጤት ነው እዚህ ውስጥ ያለው በአንድ ላይ ተደርጎ ነው የመጣው ሁለቱም ውጤት ውድ ተመልካቾች። ስለዚህ ሁለቱንም ውጤት የምናየው ይሆናል። እንግዲህ በአንድ ላይ አድርገውታል በሁለት ፖስታ ከሚደረግ ብለው እንጂ ዲ ኤን ኤ ብዙ ጊዜ በሁለት ፖስታ ነው የሚመጣው። ከዛ በተረፈ ሰላምታ ብንለዋወጥ፣ ግን አቶ መላኩ ያሉበት ሁኔታ በጣም አሳሳቢ ደረጃ ነው። አሁንም ቀረጻ የመጣናቸው የዲኤንኤውን ውጤት ስነ ስርዓት እንዲመለከቱ እንጂ ጥሩ ሁኔታ ላይ አይደሉም። መናገር እየከበዳቸው ነው። ብዙ ነገር ማለት እዚህ ድራጎች ምናልባት እንደ ውጭ ሀገር ላይኖሩ ይችላሉ። አላቅም አክሰሱ እኔ ብቻ እዚህ ብዙ ነገር ላይ እንግዲህ እየተቸገሩ ነው። እሱስም ያለውን ነገር እንደ ቀልድ ስለማያገኙ ጤናቸው ላይ ከፍተኛ የሆነ የጤና መቃወስ እያጋጠማቸው ነው። በተለይ ያለፉትን ቀናቶች ምንም እህልም እየበሉ አልነበረም። ምንም እየተናገሩ አይደለም ማለት ይቻላል። ከእናንተ ልጀምር እስኪ፣ እንዴት ናችሁ? እንደምንከረማችሁ። ደህና ነን እኛ እግዚአብሔር ይመስገን፣ ደህና ነን። ያው እንግዲህ የዲኤንኤውን ውጤት በመጠባበቅ ላይ ነው ለእኛ ምንም የሚፈረድብን ምንም ይሁን እውነተኝነታችንም የሚገለጥበት ነገር ስለሆነ እሱን እየጠበቅን ነው። እንዳየው ሁሉም ክዷል። ሁሉም እኛን ነው መጥፎና ስህተተኞች ያደረገንና እኛም በጉጉት እየጠበቅን ያለ ነው እና የእኔ ውጤት አብረን የምናየው ይሆናል። እንግዲህ ኤፍራታ እንዴት ነሽ? ያው ምንም የተለየ ሀሳብ የለኝም። ምንም እንደሳ እየጠበቅኩኝ ነው። ያው አባቴ እንደሚሆን እርግጠኛ ነኝ። ምንም ጥርጥር የለውም። እነሱ ስላላመኑ ነው በዲኤንኤ ምርመራ እንደዚህ እንትን ያደረግ ነው እንጂ አባታችን ነው እሱ፣ እርግጠኛ ነኝ። ስለመታሰራችሁ፣ ስለክሱ ሁኔታስ የምትሉት ነገር? ያ ምንም ነገር የለም። ምክንያቱም ሰው ማለት ይሄ የዘራኸውን ነው የምታጭደው። በእርግጥ እነሱ የዘሩብንንም ቢሆን እያጨደን ያለ ነው። ምንም እንትን የለውም። ወንጀል ነው ያደረግነው፣ ልክ አይደለም ያደረግነው፣ ግን ደግሞ ምናልባት ይህንን እንኳን እንዴታችንን ካበረደልን ብለን ነው። የእኛን መሰቃየት ያየ እኛን ከኛ ጋር አብሮ የሚቆም ስለሌለ በቃ እኛ ልክ ነን ብለን ያሰብነውን ነገር አድርገናል። የትኛውም ነገር ቢሆን እንግዲህ ጥፋታችን ነው እንቀበለዋለን። የክሱንም ሁኔታ ቢሆን ማለት ነው። ምንም እኛ ለራሳችን ጠበቃ ምናምን ነገር አናቆምም፣ ምክንያቱም ያደረግነው ነገር ነው። ህግ ደግሞ ይጠይቀናል። በዚህ መጣችሁ ደግሞ እንዴ እንደው ምን አሁን ምንም አያውቅም ብላችሁ ላይ እሱ ላይ ደፈደፋችሁት? ምን ነው በፊት አባዬ አባዬ ስትላል ነበር እንዴ? እያጠንክርን ዛሬ ምን ነው እንደዚህ ያደረጋችሁ እንዴ? እንወርሳለን ብላችሁ ነው? ብራለን ብላችሁ ነው? የልጅ ጠላት ሆናችሁብኝ እኮ በጣም ብር አይደለም ችግራችን፣ ብር ማኮ ያኛውን፣ ቢሆን ኬትም ኬትም ማምጥቶ እንዴት አሟልቶ እንዳሳደገን ታውቂያለሽ አይደለም? ለሁለታችን ለአፎሚያ እንኳን ያለውን ፍቅር ታውቂያለሽ አይደለም? እሱንም ነው የተካደው። እሱም እኮ ካሳ ያስፈልገዋል። እሱ እንደዚህ ነው። አሁን ምንም አያውቅም ብላችሁ ነው? ምንም አያውቅም ብላችሁ ነው? እንደዚህ ነገር። በዚህ አጋጣሚ ኤፍራታ እና ንጹህ የዲኤንኤ በዲኤንኤ ምርመራ ማረጋገጥ ትችላለ ብላችሁ ነበር ላስት ታይም ስንገናኝ። እናታችሁ ደግሞ ስቲል ነው ዲኤንኤ ምርመራ አድርግ። ጋዜጠኛው አቶ መላኩ በምንም ተአምር በዚህም ሆነ በዛ አባታችሁ ሊሆን አይችልም። አንዴ እኮ አይደለም፣ በተደጋጋሚ እኮ ነው ስታወራ ያዝናት፣ በተደጋጋሚ በተደጋጋሚ ኃጢአተኝነቷ ራሱ ተሰምቷት ነበረ። እንደው ይሄን ሰውዬ እንኳን እንደዚህ ያደረግኩት ምናምን እያ እንደዚህ እንዴት እዚህ ድረስ እኳ አትሽም አይደል? እንደ አባት ባይሆን ለምንድን ነው ልጅህ ነው የምትለው? ምን ያህል ብትከፉ ነው? ምን ያህል አደለም፣ ምን ያህል ክፉ ብትሆኑ ነው? እንደዚህ እንደ ቤተሰብ እኮ የሚረዳን እንኳን እኮ የለም። እውነቱ ብቻ ይታይል። እናንተ ጉዳት አድርሳችሁብናል። ለእኛ ነበር እኮ የሞራል ካሳውም ሁሉ ነገር የሚያስፈልገው። የሚገባችሁን ቅጣት ታገኛላችሁ። ከዛ በ ስለዚህ ማ ምንም ወ ስለ አባትሽ አንዳንድ ነገሮችን ብትነግሪኝ። አስከፊ ጊዜ እንዳሳለፍሽ ነግረሽኛል። አባትሽም አንቺም አንድ ላይ ሆቴል ነው ያላችሁት። አሁን መካከለኛ ሆቴልን ቢሆን ስለ አባትሽ አንዳንድ ነገር እስቲ ብታወሪልን እስቲ። ያ እሺ፣ አባቴን እንግዲህ ያው እንደምታየው ነው ማለት፣ አሁን ላይ ደህና አይደለም፣ ሕክምና አስጀምሮ ያለው። በእርግጥ ግን ደግሞ አንዳንድ ማቆም ያለበት ነገር አለ። እንደገና ደግሞ እዚህ ያለው እጽና እዚያ ያለው ምንም አይገናኝም። የሆነ ሰዓት ላይ ካልሰጠሽኝ ብሎ በጣም አስቸግሮኝ ነበር ግን ደግሞ እንደማይሆን ነግሬው ምናምን ነገር ሩሙን ቆልፌበት ወጥቼ ስመለስ በጣም እቃ ሰባብሮ ምናምን ጠብቆኝ ነበር። ከዛ ምንም ማድረግ ስላልቻልኩኝ ህክምና እጄ ቢያንስ ትንሽ ትንሽ ያቁም ወዲያም ማቁም ስለማይቻል ምናምን ነገር ብለ ለመስጠት ሞክሬ ነበር። ስለሚያውቁ ነው እነሱ። ግን ደግሞ በቃ ምንም መቆጣጠር አልቻልኩም። እሱን ግን ከድሮ አሁን ላይ እያስቀነስኩት ነው ያለውት። ግን ደግሞ እንትን አደለም ጤንነቱ ደግሞ ወደ ድሮ የመመለሱ ቻንስ ሀምሳ ሀምሳ ፐርሰንት ነው። ሊመለስም ይችላል ላይመለስም ይችላል። ምክንያቱም በጣም ተጎድቷል። በጣም እንደነገርከኝ ነው። ባለፈውም እያልከኝ ነበር። ነርቮቹ ኖርማል አይደሉ። አስተሳሰቡ አይምሮ ጀስት በጣም እንትን ብሏል። በቃ የኋላውን የማስታወስ አቅሙ ሀያ አምስት ፐርሰንት ምናምን ነው። የኋላውን ከስንት አንዴ የሚያስታውሳቸው ነገሮች ናቸው እንጂ ምንም እያስታወሰ አይደለም። እየደነዘዘ ነው። እንትን ነው በቃ እንደምታየው ነው በቃ፣ አጠገቤ ይቀመጣል እንጂ ከኔ ጋር አይደለም። የሚያሉ የሚያስበው ነገር አለ፣ የሚያስጨንቀው ነገር አለ። ያን ነገር ግን እኔ ማወቅ አልቻልኩ። በጣም ያስጨንቀዋል። ይጅ ያለው ሳይኮ እንትን ሊሉት ሞክረዋል። ሊያወሩት ተንፍሰው ምናም ነገር ይሉታል፣ ግን ምንም ሊናገር አልቻለም። ቢያንስ ያን ነገር ከተናገረ ይቀለዋል ብዬ አስብ ነበር፣ ግን ሊናገርልኝ አልቻለም። ብቻ እስኪ ፈጣሪ ካለ የመዳን እንትን አለው። ፈጣሪ ካላለ ደግሞ እስካለ ድረስ በዚ ነው የሚቀጥል እዛው እንዳልሽ ውጤት ምን ይመስልሻል? እስኪ ውጤቱ ሲከፈት ምን ይሆን ይመስልሻል? እኔ አሁን ላይ እንደዚህ ነው ብዬ መናገር አልችልም። ምክንያቱም እናቴም የምትለውን አውቃለሁ። እናቴ እኔ እንደማትዋሸኝ አውቃለሁ። አባቴ መናገር አልቻልም፣ እንጂ እኔ የእነሱ አባት ለእነሱ ብቻ አይደለም አባትነቱ ለእኔም አባቴ ነው ብያለሁ። እንዴት ነው አንተ ልጆቼ እያለ ያሳደገን አባት አባቴ አይደለም? እሱን አባቴ ማለት ትችላለህ? ይሄ እኮ በጣም ከባድ ነገር ነው። እሷ ጥሩ ልጅ ናት። ይህንን ሁሉ የምታውቅ ናት። እሱ ስለዚህ እኔ አሁንም ቢሆን እሱ ሊሆን አይችልም። ከሆነም ግን እሱ ላይ ነው ማወቅ የምንችለው፣ ግን አይችልም ባይነኝ። ምናልባት የሆነ ነገር እንዲካካስላቸው ፈልገው የሆነ ነገር ሊሆን ይችላል እ አሁን ላይ በእህቶቼ በጣም ተስፋ ቆርጫለሁ። አሁን አያቅም ብለው እኮ ነው። አሁን እንደምታይ ነው። ምን ያውቃል እሱ እሱ ምን ያቀን? እንደዚህ አይነት ዝም ነው ይሁን። እንደምታይ ተሳስሯል። ይሄንን ስላወቁ በዚህ ደግሞ መጡ፣ በዚህ ደግሞ መጡ። ልጅ አሁን እነሱ ይሄ ቅብጥርጥር ያለ ውስጥ መግባት ነበረባቸው? ያልተጠየቁትን ማውራት ነበረባቸው? ይሄ ነው ከባድ ችግራቸው። በቃ ሰው መቼ ሲወለደው ልጅ ምን ማድረግ ይችላል? እንጂ ዝም ብለን ስለያዝነው ማለት ነው፣ ስለወለድኳችሁ እንጂ። እኔ እንደው ባለፋችሁበትም ማለፍ አልፈልግም ነበር ግን ምን ምን የሰጣችሁን ቦታ አመሰግናቸዋለሁ። ለወለደችው ልጆች ይሄን ያህል ነገር ታደርጋለች? እንደዚህ ትጨክናለች? እንደዚህ ልጅዋን ከልጅ ትለያለች? ለይቻችሁም አላቅም ይታያል። እኔ ግን በጣም የአቶ መላኩ ሁኔታ በጣም ልቤን እየነካው ነው። አቶ መላኩ ባለፈውም ስንገናኝ እኔ እንጃ ጥሩ ሁኔታ ላይ አይደሉም። በጣም ነው የሚያሳዝኑት። ስለ አቶ መላኩ ዝናም ሰምቻአለው። ማለት ተመዝገን እኮ ነው ውድ ተመልካቾች፣ ምክንያቱም ሁለት ዓመት በቤልጅየም ጎዳና እስከ መውጣት ድረስና ጨርቅ ጥሎ እስከ ማበድ ደረጃ ደርሰው ነበርና አሁን ላይ እኮ እያገገሙ ነው። ግን አሁን ላይ ያላቸው ነገር የሆነ ሰዓት አይናገሩም፣ የሚናገሩትን አያውቁም። እንዴት ልበላችሁ በጣም እስካሁን ድረስ እንግዲህ አሁንም እዚህ ላይ ቢያንስ ያዳምጡናል ብለን አስበን ማለት የሆነ ሰዓት ያናግሩናል። ወይዘሮ ሌላ ግን አይ አይ አይደለም። ለምንድነው ስላቱ መላኩ ሲነሳ እንደዚህ የሚሆኑት? እንት አርጋሃል። አዎ ልጆች ወይ ሲያሳዝነኝ እኔ ግን መጨረሻው በቃ ስላስላባይ ከዚህ በላይ እንደዚህ ይሻለው እሱ እየቀለዳችሁ ነው። ንጹ ለምንድን ነው ምስቂው? አይ እሷ አነጋገሯ ገርሞኝ ነው። ሁሉንም ነገር እያወቀች እና ትስቷሽ። ያሳፍራል ደግሞ እኔ። ለምን ለምንድን ነው ምስቁት? ለምንድን ነው ምስቁት? ብዙ ነገር ስለሸፈንን እውነቱን ልቧ ስለሚያውቀው ነው ምስቀው። ማለት የፈጣሪን ነገር አሁን፣ እንዲህ በፊት እሽክ እሽክ ከሴል የነበረው ሰውዬ ዛሬ እንደዚህ ቁጭ ብሎ ሳየው አንዳንዴም ያስቀኛል፣ አንዳንዴም ደግሞ ያሳዝነኛል። አሁን ብትጠይቀው አድርገሃል አዎ፣ አላረክም፣ አዎ ከማለት ውጭ እሱ ምንም ያውቀው ነገር የለም። ይሄንን ነው የምነግርህ። እሱ ምን ያውቃል ብለህ ነው። እሱ ካላወቀ አንቺ እውነቱን ንገሪና። ምን እያለችኝ ነው እች ልጅ? አረባካቸው አቶ መላኩ አቤት አሉ መሰለኝ። አቶ መላኩ እንዴት ነው አማን? ምንም እድሜ ለልጅ አንዳንድ ነገር እያደረገች እያዳመጡን ነው? አዎ ያለውን ሁሉ አዳምጫለሁ። ምንድን ነው እንዳይናገሩ ሚይዞት፣ አንደበቶትን ሚይዞት ነገር ምንድን ነው? አንዳንድ ወይም ምንድነው እኛ ማናውቀው ነገር ከህመም ጋር የተገናኘ ነገር ነው? እንደዚህ እኛ ትሪት ማድረግ እሳቸው መንከባከብ ነው ያለብን እ ይቀጥሉልኝ ። አሁን ዘና ነው ምንም አይደለም። ያው ያሉትን በምን ሰምቻለሁ። ያው ብዙ መናገር ስለማልፈልግ ምንም ነገር በማስጨነቅ አይደለም። አባዬ መናገር የምትፈልገው ነገር አለ ማለት እውነቱ የምታቁ ከሆነ በቃ እንግዲህ ምንም ማድረግ አልችልም። እኔ አሁን እነሱ እንደሚሉት አንጻር ጠላቸው ልጆች ናቸው። እነሱ ራሳቸው ልጆች አይመስሉኝም እኮ አንዳንድ ጊዜ። በፊት ይሄ ራሱ ትልቅ ማስረጃ ነው። ልጆቼ ናቸው፣ ግን ልጆች አይመስሉኝም ነው ያሉት። አልገባኝም። አቶ መላኩ አልደነዘዘም፣ ማውራት ይችላል። ምንድነው እስኪ፣ አቶ መላኩ ምንድነው ያሉት? ምንም ምንም አላለም። እዚህ ባህሪያቸው ምን መሰለህ? እዚህ ባህሪያቸው እቺ ጎበዝ ተማሪ ልጅ ናት፣ የኔ ልጅ ናት፣ በቃ እቺን እንደማውቀው ልጅ ቆይ ቆይ ቆይ፣ ምን ምን ይቀጥሉ። እቺ በቃ እቺ ናት የኔ ልጅ እነሱስ በትምህርትም በፊት እያለ እዚህ ሀገር ውስጥ እሺ፣ ይቀጥሉ። በዛን ጊዜ እዚህ ሳልወጣ በፊትም ሳያቸው የትምህርት ፍላጎት የላቸው፣ ባህላቸው መጥፎ ነው። እች ልጅ ጎበዝ ተማሪ በቃ ናት የኔ ልጅ በቃ። ስለዚህ የኔ ልጆች አይደሉም ነው። አንዳንድ ጊዜ መላቸው ቅርብ ጊዜ ባካችሁ፣ ዝም በሉ አባዬ፣ ንጹሕ ብርሃንና ይፍራታ የእርስዎ ልጅ ናቸው ወይስ አይደሉም? ወይኔ፣ አንተ ምታስጨንቀዋለህ እያሉ አይደሉም፣ ነው አይደሉም። እርግጠኛ ነው፣ ምንም የማያውቀው ነገር የለም። አቶ መላኩ፣ አቶ መላኩ፣ እስቲ እኛ እናውራ። አሁን ልጆቼ ናቸው ሲሉ ነበር፣ አሁን ደግሞ አይደሉም እያሉ ነው። ምንድን ነው የደበቁት ነገር እንዳለ ግልጽ ነው። አሁን እኮ ዲኤንኤ ይዘን መተናል። ግን ከመክፈታችን በፊት ከእናንተ አንደ በት እንስማ ብለን እኮ ነው። በደቂቃ ሶስት አራት ሊልህ ይችላል። አይችልም። በቃ ምንም ነገር የለውም እኮ አሁን። በቃ እንግዲህ ልጆቼ ናቸው። ምንድን ነው የምትለው አባዬ? ምን እያልክ ነው? አላምን ብላችሁ ነግሬ ነበር እኮ ሚኪ፣ እናቴ ዋሽታለች። እኔ አላም ናቸው ምርሳቸው አንዴ ልጆቼ ናቸው፣ አንዴ ልጆቼ አይደሉም ነው እያሉ አሉ። ምን የሚያስታውሱት ነገር የለም። ይኸው እራሱ አባታችን ነው ልጆቼ ናቸው አሉ እኮ ምን ቢታመን በአይን ያቀኛል። ልጆች ናቸው እ ያስፈራራሽ ነው። ካሜራማን ዝግጁ እንግዲህ ውጤቱን የምንከፍተ እስኪ ወይዘሮ ሌላ ሁለት ወረቀት አውጥቻለሁ። ዋናውና እንትን ያለበት የዴኒውን ውጤት እንደሚከተለው እናቀርብላችኋለን። እንግዲህ የመጀመሪያው ኤፍራታ ኤፍራታ ጠንክር፣ እንግዲህ ኤፍራታ የአቶ ጠንክር ልጅ መሆኗ ይታወቃል። ኤፍራታ ጠንክር፣ እንግዲህ ከአቶ መላኩ ጋር ያደረገችው የዘረመል ናሙና ውጤት የምርመራ ውጤት እዚህ ላይ እንደሚከተለው ሰፍሯል። ኤፍራታ ወጣት ኤፍራታ ጠንክር የአቶ መላኩ ልጅ መሆኗ ከመቶ ፐርሰንት ዘጠና ዘጠኝ ነጥብ አራት ፐርሰንት ነው። እባካችሁን ድምፃችሁን ቀንሱ ጎረቤት። ሚኪን ያስመረመረውኝ አይደለንም። እባካችሁን ጎረቤት፣ እባካችሁን ጎረቤት፣ እባካችሁን ድምጽሽን ቀንሺ። እባካችሁን ጎረቤት እንዳይመጣ፣ ለእናንተም ጥሩ አይደለም። እባካችሁን ድምፃችሁ ቀንሱ ጎረቤት ይመጣል። የምን ሁለተኛውን ውጤት እንክፈተው። አሁን እግዚአብሔር ፈረደን፣ እግዚአብሔር ፈረደን። አንዴ ሁለተኛውን ውጤት እንክፈተው። ሁለተኛው የዲኤንኤ ውጤት እንደሚያሳየው ከሆነ በወጣት ንጹህ ብርሃንና አሁንም እንግዲህ በአቶ መላኩ መካከል የተደረገ ነው። ወጣት ንጹህ ብርሃን ጠንከር እንግዲህ የኤፍራታ እህት የአቶ መላኩ ልጅ መሆኗ ከመቶ ፐርሰንት ዘጠና ነው አንዴ አፎሚያ ወይዘሮ ሌይላ ዝም በይ። በጣም ነው ማዝነው፣ በጣም ነው ማዝነው። ከእርሶ ይህንን አልጠብቅም። ሁለቱ ልጆች ይታሰራሉ። እርግጥ ነው ተረጋግጧል። እርሶ ግን ታሪክ ስንት ነገር እንዳበላሹ፣ ቤተሰብ ነው የበጠበጡት። ለዚህ ደግሞ ዋጋውን ያገኝ ዋጋውትን ያገኛሉ። መሆን ምክንያቱ እናታችን ናት። እንደዚህ አይነት ነገር ወይዘሮ ሌላ! እንዴት እንዴት አንቺ እኮ የተለየሽ ልጃቸው ነሽ። አንቺ ማስረጃ ስንት ነገር ይሰራል እኮ ከዚህ በኋላ ለሚጠብቀን ፍርድ ምንም ችግር የለው። ወይዘሮ ሌላ ወይዘሮ ሌላ ወይዘሮ ሌላ፣ ይኸው አፎሚያ፣ አንዴ ዝም በይ። ወይዘሮ ሌላ ችግር ውስጥ ችግር ውስጥ አይግቡ። ይህንን ነገር በስነ ስርዓት ያምናሉ። ካልሆነ አላምንም የሚሉ ከሆነ እነሱ ላይ የሚያላክኩ ከሆነ ማለት ነው፣ ይህንን የዲኤንኤ ውጤት ኮፒ እያረኩ ለጎረቤቶ ነው የማከፋፍለው። ስለዚህ ለምንጠይቀው ጥያቄ በስነ ስርዓት ምላሽ ይስጡ። ጉዳዩን በመካድ የትም ማምለጥ አይችሉም። ጎረቤት በኔ ህይወት የገባ ነገር የለም። ስለዚህ ሁሉንም ነገር ይናገሩ። አው እናት ከሆኑ ሁሉንም ነገር ይናገሩ፣ ይናገሩ። ስነ ስርዓት፣ ስነ ስርዓት። እርሶ አሁን እርሶ፣ እናትሽም በቁም ይቀበርሽ፣ እህትሽም በቁም ይቀበርሽ። እኛም እኮ እኛንም እኮ እንደዚያ ኖት፣ እንደዚያ ኖት። እርሶም እርሶም እንደዚያ ኖት። ትልቅ ሚስጥር ነው የደበቁት። ቆይ ቆይ ቆይ አቶ ጠንክሬ ይህንን ነገር እያወቀ ማግባቱ ነው የሚገርመኝ። ቢሆንም እንኳን ሰው እኮ የተለያየ ችግር ይኖርበታል። ወይ ሰውየ፣ እንግዲህ የትኛውም ችግር ቢኖርም አየህ፣ እኛን አግልለሽናል። የእኛ መጥፎነት ምክንያት አንቺ ነሽ። ይሄ ቤተሰብ ነው ሳሳድጋችሁ። ስለ እውነት ከሆነ አግልያችሁ አንድ ቀንም አላቅም፣ ሁላችሁንም እንደ ልጆች። እሱ ግን ያው እሷን ይወዳታል፣ በቃ እሷን ይወዳታል። እሷም ጎበዝ ተማሪ ናት። ክፍተታችሁን መች አወቃችሁ? ድክመታችሁን አውቃችኋል። ለባብሰው መውጣት ነው። ጎረቤት መስማት የለበትም። ስለዚ፣ በቃ አንቺ ዝም በይልኝ። የአባት ልጆች እንደሆኑ ንገሪኝ። አንቺ አሁን እነዚህ የአባትሽ ልጅ ሆኑ አልሆኑ፣ የእናትሽ ልጅ ሆኑ አልሆኑ፣ እነዚህ በቁም የቀበሩሽ ደግሞ እነዚህ ደግሞ ልጅ እንደውም እናስወግዳቸዋለን ከህይወታችን ይሄ ባክሽን አደለም፣ አደለም የክፋት ሁሉ ጠንሳሽ አንቺ ነሽ የምትሆኝብን እኮ አንቺ በእነሱን ይልክ እንጂ ታውቂ አይደለ? እነሱን ስራ ሴራቸውን እንዴት አንቺ እስከ ልጅሽ ሊገልሻሉ እኔን ለግፍ ጠንሳሹ ማነው? መጀመሪያ ስንወለድ እኮ ክፋትን ይዘን አይደለም የተወለድነው። ክፋትን ግን አስተማርሽን። አንቺ እየሰማሁ ነው አለን። ከአንድ እናት ይጠበቃል፣ ከአንድ እናት ይጠበቃል። እናንተ በሄዳችሁበት መንገድ አለ በሞትም እንዳቀብሩኝ አልደርስባችሁም። ሁላችሁም ውጡ፣ ከወይዘሮ ሌይላ ውጭ ሁላችሁም ውጡ፣ ባካችሁ። አቶ መላኩን ይዘሻል፣ አባትሽን ይዣችሁ፣ ወይዘሮ ሌይላ። አሁን እውነቱን ቢነግሩን ነው የሚሻሉት፣ ወይዘሮ ሌይላ ሰቦወለዶች ይሰቃያል? ሰቃየው እንጂ በነዚህ ጊዜንም ሊቀይሯት እነሱ ሲፈጠሩም ጠማማ እንዲጥምምምም ያለው ስንት መከራየ እነሱን ለማሳደግ አሁን እውነቱን ምንድን ነው? የዲኤንኤ ውጤት እኮ አረጋግጧል ሁሉንም ነገር ሁሉንም ነገር አረጋግጧል። ስለዚህ እውነቱን ማመን ነው ያለው አማራጭ። እኔ ከእርሶ ጋር ምንም አይነት ንግግር ማድረግ አልፈልግም። በጣም ነው ያዘንኩበት። እንደ እናት አክብሬዎት የልጆትን ጉዳይ ይዤ ተጨንቀው ሲደውሉልኝ አባክን ከዚህ ነገር ላይ እጅን ልጆት ራሱ ታገኝታ አባክን ከዚህ ነገር ላይ እጅን አታንሳ ብዙ ነገር ሲሉ ነበር፣ ወይዘሮ ሌላ። በጣም ነው ማዝ ነው በጣም እንዴህ እንደምን አግረግር አገብቶኝ እንደ እናት ብዙ ነገር ሸፍኝን ይኖርኩት አንድ እናት መስዋዕት ስከፍል ስንት ነገር ሆና ነው የምታሳድገው ልጆቹ። በእርግጥ አልክድ ይቅር በሌን ላጠፋሁት ጥፋት ወይ ነው።